ስለዚህ ፍጥረት ሁሉ በስርዓት የሚኖር ስለሆነ ለሰዎችም ስርዓት ቤተክርስቲያን አስፈልገ ማለት ነው። በነገራችን ላይ እግዚአብሔር ለህዝቡ ነው ስርዓት የሚሰራው እንጂ ለወገኖቹ ነው ስርዓት የሚሰራው እንጂ ለአሕዛብ ስርዓት አልሰራም፣ ወይም ለአሕዛብ ስርዓት ሊሰራላቸው አልፈቀደም ማለት ነው። ለህዝቡ ግን ስርዓት እየሰራ ነው ያስቀምጣላቸው። ስለዚህ ለምንድን ነው ስርዓት ቤተክርስቲያን የምንማር ከተባለ መጀመሪያው ፍጥረት ሁሉ በስርዓት እንዲሄድ የወሰነው ራሱ እግዚአብሔር ስለሆነ ሁለተኛው ደግሞ ወደ እግዚአብሔር እንንቀርበው በስርዓት ስለሆነ ስርዓት ወደ እግዚአብሔር ያቀርባል ተመልከቱ ወደ እግዚአብሔር መቅረቢያው አንዱ መንገድ ስርዓት ቤተክርስቲያን ነው እንዲህ ይላል እግዚአብሔር በኦሪት ዘጸአት ምዕራፍ 19 ላይ ስትመለከቱት እግዚአብሔር ህዝቡን በመጀመሪያ ያላቸው ምንድን ቁጥር 4 ላይ ቀድስ ለሶስተኛው ቀን አዘጋጃቸው ነው የሚለው ከመጀመሪያው ጀምሮ በእርግጥ ስለ ስርዓት ነው የሚያስተምረው ህዝቡን አዘጋጃቸው ለሶስተኛው ቀን ይላል። በሶስተኛው ቀን ወደ እግዚአብሔር ተራራ ይወጣሉ፣ እግዚአብሔርን ያገኙታል። ህዝቡ እስከዛ ቀን ድረስ ግን ይላል ህዝቡን ቀድሳቸው፣ አዘጋጃቸው፣ ከሴቶቻቸው እንዲርቁ ምከራቸው። ይህንን ያላደረገ ወደ እግዚአብሔር ተራራ መውጣት አይችልም ነው የሚለው። እና ወደ ተራራው ከመውጣታቸው ወደ እግዚአብሔር ፊትም ከመቅረባቸው በፊት ምን አስፈለገ? ስርዓት አስፈለገ። ስለዚህ ስለዚህ ስርዓት ምንድነው? ወደ እግዚአብሔር መቅረቢያ መንገድ ነው ማለት ነው። ስርዓት የውላቸው የሚናቅ ነገር አይደለም። ወደ እግዚአብሔር መቅረቢያ መንገድ ስለሆነ ልንንቀው የምንችል ነገር አይደለም። ያለ ስርዓት በምን ልንቀር እንችላለን? ወደ እግዚአብሔር ሙሴ ወደ እግዚአብሔር ሊቀር ወደ ተራራ ወጣ። ኦሪት ዘጸአት ምዕራፍ ሦስት ቁጥር አምስት ላይ እንደምናነበው ወደ እግዚአብሔር ተራራ ሲወጣ እግዚአብሔር በመጀመሪያ ምንድን ነው፣ ወደዚህ አትቅረብ። ሁለት ሥርዓቶች ነገረው። አንደኛ ወደዚህ አትቅረብ፣ ርቆ እንዲቆም ነው። ተመልከቱ። ከዛ ማለፍ አይችልም ማለት ነው ሁለተኛ ደግሞ ጫማህን ከእግር አውልቅ ሚለው። ሁለት ነገሮች በአንድ ጊዜ ነገሩ፣ ወደዚህ አትቅረብ፣ ጫማህን ከእግር አውልቅ። ከዛ በኋላ ይህንን ካደረገ በኋላ ይህን ከፈጸመ በኋላ ነው እግዚአብሔር እነሱ መነጋገር የጀመረው ተመልከት። ስርዓቱን ካልጠበክ ካላከበርክ፣ ያዘዘንን ትዕዛዝ ህጉን ካልተቀበል ወደፊቱ መቅረብ አንችልም ማለት ነው። ንግግር የሚኖረው በመጀመሪያ ስራ ጠብቆ ነው። በመጀመሪያ ስራ ጠብቆ ነው። አየር መንገድ ትገባላችሁ፣ ልትሳፈሩ። ወደ አውሮፕላኑ ከመግባታችሁ በፊት ፍተሻ ታደርጋላችሁ። ፍተሻ ስትገቡ ቀበቶን ፍታ፣ ጫማህን አውልቅ። እዚህ ሀገር እንኳ ጫማ መውልቅ የለምስላል ለኢትዮጵያ አየር መንገድ ጫማ አስፈልኮ ነው። ሌላ ሀገር አላየሁም። እርግጥ ጫማህን አውልቅ እንዲበል እንዲበል ይላል። ስርዓት ነው አደለም? እናንተ የፈልጋችሁት ምንድን ነው? መሳፈር ነው፣ መሄድ ነው አደል ያንን ለማድረግ መጀመሪያ አየር መንገዱ ለወጣው ስርዓት መገዛት ግዴታ ነው። ያን ሳታደርግ በፍጹም አውሮፕላን ውስጥ መግባት አይቻልም። እግዚአብሔር ያወጣውን ስርዓት ሳንፈጽምም ወደ እግዚአብሔር መቅረብ በፍጹም አይቻልም። ሃይማኖተኞቹ ያመጡት ነው ብለው የሚተቹ ሰዎች አሉ። ከስርዓት የወጡ ሰዎች ማለት ነው። ያለ ስርዓት መኖር የሚፈልጉ ሰዎች። እንግዲህ ዶክተሩን ፍለጋ ይጀ መጀመሪያ ካርድ ክፍሏን የማነጋግረው ለምንድን ነው? ስርዓት ስለሆነ አይደለም? በዛ መንገድ ካልሆነ በስተቀር ዶክተሩ ጋር መቅረብ ስለማልችል እኮ ነው እንጂ እሷ ስለምታክመኝ አይደለም። ስለዚህ በመጀመሪያ ካርድ ክፍሉ ፈልጎ መሄድ ግዴታ ነው። የሀኪም ሀኪም ቤቱ ሕግና ደንብ ነው። በቃ የማንኛውም ተቋም እንዲህ አይነት ደንብ አለው። የምትፈልጉት ሌላ ነገር ነው፣ ግን መጀመሪያ የምታነጋግሩት ሌላ ካርድ ነው። የማትፈልጉትም ግን እኮ በፕሮግራማችሁ ውስጥ አታካቱት እንጂ ሐኪም ቤት ላይሄድነው ስት ስትሉ ይሄ ሁሉ ነገር እንዳለ ታውቃላችሁ አይደለም። ይህ ሁሉ ነገር እንዳለ ትረዳላችሁ። ግን ምን ትላላችሁ? ዛሬ ሀኪም ቤት ሄዳለሁ፣ ካርድ ክፍሏን አነጋግራለሁ፣ በመጀመሪያም በነርሷ ምርመራ አደርጋለሁ፣ ከዚያ ቀጥሎ ሀኪም ዘንድ እሄዳለሁ። ከዚያ ትላላችሁ ዝርዝር ጉዳይ